ስድስተኛው የፌዴሬሽን ምክር ቤት አምስተኛ ዓመት የስራ ዘመን አንደኛ መደበኛ ስብሰባውን በዛሬው ዕለት አከናውኗል። ምክር ቤቱም በውሎ የስድስተኛ የፓርላማ ዘመን አራተኛ ዓመት የስራ ዘመን አንደኛ መደበኛ ቃለ ጉባኤን መርምሮ በማጽደቅ የጀመረ ሲሆን በመደበኛ ጉባኤው ከተመለከታቸው አጀንዳዎች መካከል የማንነት አስተዳደር ወሰንና የሰላም ግንባታ ጉዳይ ይገኝበታል። እንደኛ ቋሚ ኮሚቴ እንደገመገም ነው፣ ባለፉት ሶስት አራት ዓመታት በከፍተኛ ደረጃ ይቀርቡ የነበሩ ጥያቄዎች አሁን ባለንበት ደረጃ እየቀነሱ የመጡበት ሂደት ይህም የሚያሳየው ሁሉም ክልሎች የህዝቦችን ጥያቄ ለመመለስ የሚያደርጓቸው ጥረቶች እያስመዘገቡ ያሉ ውጤቶች ትልቅ ግምት የሚሰጠው እንደሆነ የተገመገመበት ቋሚ ኮሚቴው በአዲሱ በጀት ዓመት ለቀረቡና ለሚቀርቡ የማንነት የአስተዳደር ወሰንና ግንጭት ነካቢ በህገመንግስቱና መንግስቱና በምክር ቤቱ አዋጆች እና ደንቦች መነሻ በማድረግ ምላሽ መስጠትና የሰላም እሴቶች ግንባታን ትኩረት በማድረግ የሚሰራ መሆኑ ነው የተመላከተው። ይሁንና በአፈጻጸም ሂደት በማንነትና አስተዳደር ወሰን ላይ የገጠሙ ችግሮች በምክር ቤቱ አባላት ተነስተዋል። አንዳንድ የፖለቲካ ትግል መታገያ አድርገው እየቆጠሩ ስለሆነ ይህን የሚያርም አካሄድ ካልመረጥም ትንሽ አስቸጋሪ ስለሚመስለኝ እዚህ ጋር በቅሩ ጋር በደንብ ቢታይ ጥሩ ነው የሚል ሀሳብ ነው ያለኝ። የማንነቱ መገለጫ ጠፍቶ ጭምር ህገ መንግስታዊ በሆነ መንገድ እውቅና ባልተሰጠበት ሁኔታ ውስጥ ራስን የማንነት መገለጫ አድርጎ የማስተዋወቅ ወደ ግጭት የመውሰድ ቀውስ እንዲፈጠር የማድረግ አይነት ፕራክቲሶች ይታያሉ ሶ ማይቀፍ ካልተዘጋጀ በጥንቃቄ ካልተመራ አሁንም በጣም ውስብስብ የሆኑ ነገሮች የተፈጠሩ ነው ያሉ ከማንነት ጋር የተያዙ ችግሮችን በዘላቂነት መፍታት እንደሚገባ ይህም በዜጎች መካከል ህብረ ብሔራዊነትን ብሎም በክልሎች መካከል አንድነትን የሚያጠናክር ሊሆን እንደሚገባ ነው ምላሽ የተሰጠበት። የክልል መንግስታት፣ የዞን አስተዳደር፣ የወረዳ ቀበሌ ድረስ ያለው እታች ያለው ህዝብ ትክክለኛና እውነተኛ መረጃ ተንተርሶ ምላሽ የሚሰጥ ማድረግ ላይ የምሰራው ስራ በጣም አጠናክረን ልንቀጥል ይገባናል። ሌሎች አካባቢዎች ላይ የወሰን ይገባኛል የማንነት ጥያቄዎች ካሉ መጀመሪያ ክልል እርሳ መሰረቶች ፍጡ ካልሆነ ወደ ሌላው። በምክር ቤቱ በአጀንዳነት ከተነሱ ጉዳዮች መካከል የድጎማ በጀትና የጋራ ገቢዎች ጉዳይ ነው። ማንኛውም ሀብት ሲሄድ የክልሉ አመራር አውቆ መምራት፣ ይሄ ደግሞ በትክክል ለተፈለገው አላማ መዋሉን መከታተልም የክልል ድርሻ መሆኑን ማወቅ እንዳለበት ተስማምተናል። ግን ለውጥ እኛ ክትትል ከጀመርን በኋላ ጥሩ ውጤት እየመጣ መሆኑን ማወቁ አስፈላጊ ነው ማለት ነው። የፌዴራል ድጎማ በጀትና የጋራ ገቢዎች ክፍፍል ስርዓትን ለመወሰን የሚያስችል አዋጅ እንዲወጣም የማድረግ ስራዎች ተከናውነዋል፣ ያለው ቋሚ ኮሚቴውም ጥቅል ዓላማ ያለውም የድጎማ በጀትና የጋራ ገቢዎች ማከፋፈያ ቅምር ውስን ዓላማ ያላቸውም የድጎማ በጀቶችና የፌዳ መሰረት ልማት አውታሮች ስርጭት ስርዓት ማስፈጸሚያ ደንብ እንዲሁም ስርጭቱን የሚያካሄዱ የፌዴራል ተቋማት ግልጽ መስፈርት እንዲያዘጋጁ በማድረግ ዘመን ተሻጋሪ ስርዓት ለመዘርጋት ጥረት ተደርጓል። ይሁንና የመረጃ ግባት አሰባሰብ ላይ የሚታዩ ክፍተቶች መኖራቸውን በመግለጽ ትክክለኛው መረጃም የማግኘትና የማጥራት ስራ እንደሚሰራ ተመላክቷል። መረጃ ላይ ቅድም የሚመለከታቸው ተቋማት የስታቲክስ የፕላን እና ከሌሎች ቅድም የተባሉ የከታች ነው የሚመጣው መረጃዎች እነዚህ ከተጠናከረ በኋላ በዚህ 2018 ሰርተንበት በ2019 ላይ የሚኖሩን ኢምፓክት ታይቶ የተለያዩ መሻሻያዎች መደረግ ካስፈለገ ሊደረግ ይችላል። በቀመር አንጻር መሰረታዊ ችግሩ የመረጃ ችግር ነው። በሌለ መረጃ ላይ ተመስርቶ የሚካሄድ የሚሰራ ቀመር ክልሎችን ይጎዳል ኢፍታዊ ልማት እንዲረጋገጥ ያደርጋል። ቀመር በጣም ብዙ ስቴኮች አሉ ብዙ ባለቤት አለው ምክር ቤቱ የሁለቱም ቋሚ ኮሚቴዎች የ2018 ዓ ም ዕቅድ አጸደቀ ሲሆን የሌሎች ቋሚ ኮሚቴዎችን እቅድም በመመልከት አስድቋል